ክርስቶስ ተንሳይ ሙታን በአብይ ኃይለ ወስልጣን አስሮ ለሰይጣን አግዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላመ አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስ ስም ግንቦት ሰባት በሹመቱ አርባ ሰባት ዓመት ሲኖር አስራ አምስቱን በስደትና በስራት ያሳለፈውና በኒቅያ ጉባኤ አርዮስን የረታው ሐዋርያው ቅዱስ አትናቴዎስ እረፍቱ ነው። እርሱም ለእኛ ለኢትዮጵያውያን የመጀመሪያውን ጳጳሳችንን አቡነ ሰላማ ካስቴ ብርሃንን የሾሙልን ነው። አትናቴዎስ ማለት ሞተ ህልፈት የሌለበት ህይወት ማለት ነው። ሐናፊ ከሚባል የእስላም ነገድ የተገኙ እንደሆኑ መጽሐፍ ስንክሳሩ ይጠቅሳል። በኋላም ለአባቶች ሊቀነ ጳጳሳት ሀያኛው የእስክንድሪያ ሊቀ ጳጳሳት የሆኑ ታላቅ የቤተ ክርስቲያን ባለውለታ ናቸው። ቅዱስ አትናቴዎስ ትውልዳቸው ግብፅ እስክንድሪያ ሲሆን ወላጆቻቸው ከማያምኑ ካረማውያን አህዛብ ወገን ናቸው። አስራ ዘጠነኛው የእስክንድሪያ ሊቀ ጳጳሳት እልስክድሮስ አትናቴዎስን በህፃንነታቸው መንገድ ላይ ሲጫወቱ አይተው ይህ ህፃን ወደ ክርስትና መጥቶ ታላቅ ሐዋርያ ይሆናል ከእኔም ቀጥሎ ፓትርያርክ ሆኖ ይሾማል ብለው ትንቢት ተናግረውላችኋል። እንደተባለውም አቡነ አትናቴዎስ በማርቆስ መንበር ላይ ከእለ እስክድሮስ ቀጥለው ሀያኛው ፓትርያሪክ ሆነው ተሹመዋል። አባታቸው በልጅነታቸው ስለሞቱ እናታቸው ለእለ እስክድሮስ ሰጣቸውና እና እሳቸው እያስተማሩ አሳደጉት። ከእለ እስክድሮስም ጋራ በጉባኤ ኒቂያ አብረው ተሰብስበዋል። አትናቴዎስ ሐዋርያ ትልቅ የቤተ ክርስቲያናችን ሊቅ ሲሆኑ ቅድስናና ጽድቃቸውም በመላእክት ዘንድ የተመሰከረላቸው ናቸው። ከሃዲዎች ከሹመታቸው አውርደው በግዞት በመርከብ ጭነው ወስደው በባህር ውስጥ ቢጥሏቸውም የታዘዘ መልአክ ከባህሩ አውጥቶ ቅድስናቸውን ለገዳዮቻቸው መስክሮላቸዋል። በወጣትነታቸው ከመሾማቸውን በፊት ወደ አባ ንጦኖስ ገዳም ሄደው ከሳቸው ጋር ለተወሰነ ጊዜ አብረው ኖረዋል። በ325 ዓመተ ምሕረት በጉባኤ ንቀያ ላይ መምህራቸውንና ሊቀነ ጳጳሳቱን እለስክድሮስን ተከትለው ሄደው አሪዎስ ከክህደት ትምህርቱ እንዲመለስ 318ቱ ሊቃውንት ቢመክሩትና ቢያስተምሩት አለም መለስ ቢላቸው አሪዎስን አውግዘውታል። አፈ ጉባኤውም አቡነ አትናቴዎስ ነበሩ። ታላቁ እና ጻድቁ ንጉስ ቆስጠንጠኒዎስ ሞቶ አሪዎሳዊ ልጁ ሁለተኛው ቆስጠንጠኒዎስ ነገሰና አቡነ አትናቴዎስን አሳደዳቸው። አባታችን በማርቆስ መንበር ሀያኛው ፓትሪያሪክ ሆነው በሹመት አርባ ሰባት አመት ሲኖሩ አስራ አምስቱን አመት በስደትና በስራት ነው ያሳለፉት። አረማውያኑ በኃይል አምስት ጊዜ እንዲሰደዱና ሶስት ጊዜ ከስልጣናቸው እንዲወርዱ አድርገዋቸዋል። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ አትናቴዎስ ሐዋርያ ትምህርተ ሃይማኖትን እጅግ ጥልቅ በሆነ መንገድ አስፍተውና አረቀው አስተምረውና በጣም ብዙ ድርሳናትንም ጽፈውልን ያለፉት ጸሎታ ሃይማኖት ያረቀቁልን እሳቸው ናቸው። ለእኛ ለኢትዮጵያውያን የመጀመሪያውን ሊቀነጳጳስ አቡነ ሰላማ ካስቴ ብርሃንን የሾሙልን እሳቸው ናቸው። ግንቦት ሰባት ቀን 374 ዓመተ ምህረት ከዚህ ዓለም ድካም አርፈው ወደ ሚናፍቁት አምላካቸው ዘንድ የሄዱበት ዕለት ነው። ረዴት በረከታቸው ይደርብን፣ በጾለታቸውም ይማረን አሜን። ዳግመኛም በዚህች ዕለት የባህታውያን አለቃ ግብፃዊው አባ ሲኑዳ ልደታቸው ነው። እኚህም ታላቅ ጻድቅ ሀገራቸው ግብፅ ነው። የባህታውያን አለቃ የሆኑ መስተጋድል አቡነ ሲኑዳ ከላይ ላይ ግብፅ ከአክሚም አውራጃ የተገኙ ታላቅ አባት ናቸው። ገና ሳይወለዱ እናታቸው አንድ ቀን ውሃ ልትቀዳ ስትሄድ አንድ የበቁና ሴት አናግረው የማያውቁ ጻድቅ አባት የማህፀነሽ ፍሬ የተባረከ ነው ብለው ለደቀ መዛሙርቶቻቸው የልጁን ታላቅ ክብር ነግረዋቸዋል። ይህ ቅዱስ አባትም ስለ አቡነ ሲኖዳ መወለድ ትንቢት በተናገሩት መሰረት በዛሬው ዕለት ግንቦት ሰባት ቀን ተወለዱ። የበግረኛም ሆነው ሳለ ስንቃቸውን ለነዳያን እየሰጡ እሳቸው ግን እስከ ማታ ድረስ ይጾሙ ነበር። ሌሊት ደግሞ ባህር ውስጥ እየገቡ ሲጸልዩ ያድሩ ነበር። በጉድጓድ ውስጥ ሆነው ሲጸልዩ አስር ጣቶቻቸው እንደ ፋና ሲያበሩ አንድ ጻድቅ አንድ ጻድቅ አባት አይተዋቸው፣ የልጁን ክብር ለወላጆቻቸው ቢነግሯቸው እነርሱም እንዲህ ከሆነማ ለእግዚአብሔር ይሁን ብለው ወስደው ለመምህር ሲሰጧቸው ከሰማይ እነሆ የባህታውያን ራስ ይባላል የሚል ድምፅ ከሰማይ ተሰምቷል። በገዳምም በታላቅ ተጋሩ ሲኖሩ መልአክ ለመምህሩ ለመምህሩ የኤልያስን አስኬማ የዮሐንስን ቅናት እንዲያለብሷቸው ነግሮት፣ አመንኩሷቸዋል። አቡነ ሲኖዳ ንስጥሮስን ለማውገዝ በ431 ዓመተ ምሕረት በቆስጥንጥንያ በተካሄደው ጉባኤ ላይ ቅዱስ ቄርሎስን ተከትለው ቅዱስ ቄርሎስን ተከትለው በጉባኤው ተገኝተዋል። ንስጥሮስንም አውግዘው ሃይማኖቱን አጽንተው ሲመለሱ መርከበኞች ሊቀ ጳጳሳቱ በሚሳፈሩበት መርከብ አትሳፈርም ብለው ቢከለከሏቸው አቡነ ሲኖዳ ሊቀጳጳሳቱን እጅ ከነሱ በኋላ ብሩህ ዳመና ጠቅሰው በዳመና ተጭነው ሲሄዱ ሊቀ ጳጳሳቱም መርከበኞቹ አይተዋቸው መርከበኞቹ ሰው ጻድቅ ሰው አስቀየምን ብለው አዝነው ንስሐ ገብተዋል። ወደ ገዳማቸውም ተመልሰው በተጋድሎ ሲኖሩ ጌታችን እለት እለት ይገለጥላቸው ነበር። እርሳቸውም እግሩን እያጠቡት እጣቢውን ይጠጡ ነበረ። አንድ ቀን ሌሊት በጸሎት ላይ ሳሉ ጌታችን ተገልጦላቸው አብረዋቸው ተቀመጡ አብሯቸው ተቀመጠ። አባታችንም ጌታችንን ጌታዬ፣ ፈጣሪ ሆይ፣ ልዩ ሦስትነትህንና ጌትነትህን ስለሚነቅፍ ከሃዲያን ወደ ጉባኤው እሄድም ዘንድ እንዲጠሩኝ ሊቀ ጳጳሳቱ ወደ እኔ ልኳልና እንደ ቀድሞ ታጸናኛለህን? ብለው ጠየቁት። ጌታችንም ወዳጄ ሲኑዳ ሆይ መቶ ሀያ ዓመት ኖረሃል ገና ሌላ እድሜ ትሻለህን? በዘጠኝ ዓመትህ አስኬማን ለብሰህ እስካሁን አገልግልሀኛልና ይበቃሃል አላቸው። ትልቅ ቃል ኪዳንም ከሰጣቸው በኋላ ሐምሌ ሰባት ቀን ነፍሳቸውን ከሥጋቸው ለይቶ በክብር አሳርጓታል። ረዴት በረከታቸው ይደርብን በጾረታቸውም ሚማረን አሜን። ወር በገባ ታስበው የሚውሉት የእመ ቤታችን ወዳጅ የአባ ጊዮርጊስ ዘጋስጫ ታሪክ አባታችን የተወለዱት በደቡብ ወሎ በቦረና አውራጃ ልዩ ስሙ ሰገላ በተሰኘ አካባቢ ነው። አባታቸው ህዝበ ጽዮን፣ እናታቸው እምነት ጽዮን የተባሉ ደግ ሰዎች ናቸው። እነዚህ ደግ ሰዎች ልጅ ስላልነበራቸው ፈጣሪን አብዝተው ይለምኑ ነበር። ፈጣሪም ስለት ልመናቸውን ሰምቶ በወርኃ መስከረም የመላእክት አለቃ ቅዱስ ኡራኤል ተልኮ ልጅ እንደሚወልዱ ስሙንም በሰማዕቱ አለቃ በቅዱስ ጊዮርጊስ ስም እንዲሰይሙት ነገራቸው። እነሱም የምስራቹን ተቀብለው ፈጣሪያቸውን አመሰገኑ። ቅዱስ አባታችን ጥቅምት ሶስት ተጸንሰው ሐምሌ ሰባት ተወለዱ። አባታችን አባ ጊዮርጊስ እድሜያቸው ለትምህርት ሲደርስ እናታቸው በቤት ውስጥ ፈሬሃ እግዚአብሔርን እያስተማሩ በጥበብ በውቀት አሳደጓቸው። አባታቸው ህዝበ ጽዮን በዘመኑ ከነበሩ ጳጳሳት ዘንድ ዲቁናን ከሾሟቸው በኋላ ወደ ሀይቅ ደብረ ነጎድጓድ ገዳም ለትምህርት ላኳቸው። በዚያም በዚያም ገዳም እያለ በዚያም ገዳም ያለ እረፍት የጉልበት ስራ በመስራት ገዳሙን እያገለገሉ ፈጣሪን አብዝተው በመስገድ ፈጣሪያቸውን የማጸኑ ነበር። ይሁን እንጂ አባታችን እንደተመኙት ትምህርት ለአባ ጊዮርጊስ በቀላሉ ሊገባ አልቻለም። አባታቸውን ለሌላ ሙያ እንዲያስተምሯቸው ጠየቁ። እሳቸውም ልጃቸውን የወለዱት በስለት ነውና ገዳሙን እያገለገሉ አባቶችን እየረዱ ይኖሩ ዘንድ ወደ ሀይቅ እስጢፋኖስ ገዳም አድርሰዋቸው ተመለሱ። በዚያም ትምህርታቸውን እየተማሩ በቀን ዘጠኝ ቅርጫት እየፈጩ ማገልገል ጀመሩ። ቅን አገልግሎት የሚበረክቱላቸው መነኮሳትም ከማመስገን ይልቅ ትምህርት የማይገባው እያሉ ይነቅፏቸው ጀመር። አባ ጊዮርጊስ ግን ጸጋ ያደረባቸው ደግ ሰዎች ናቸው እንደሰደቡኝ ልስደብ እንደናቁኝ ልናቅ ሳይሉ የተለመደ አገልግሎታቸውን ሳያቋርጡ ከእመቤታችን ከቅዱስ ድንግል ማርያም ስዕል ስር ተደፍተው እመቤቴ ሆይ፣ መነኩሳቱ በእኔ ላይ የሚፈጽሙብኝን ያለውን ነቀፋ ተመልከች፣ ትምህርቴንም እንዲገልጽልኝ ከልጅሽ ከጌታችን አማልጅኝ እያሉ ሲያለቅሱ እመቤታችን በገህር ተገልጻ ትምህርት ተከልክሎብህ አይደለም የምትጠቀምበት ጊዜ እስኪደርስ ነበር። አሁን ጊዜው ደርሷል። እስከ ሰባት ቀን ሱባኤ ጠብቀኝ ብላቸው ተሰወረች። እሳቸውም በተስፋ ለሰባት ቀን በስዕሏ ተደፍተው ሲያለቅሱ እመቤታችን ቅዱስ ዑራኤልን አስከትላና ጽዋ እሳት አስይዛ መጥታ የሕይወት ጽዋ አጠጣቸው የሕይወት ጽዋ አጠጣቸው። አባታችን የህይወት ጽዋን ከጠጡም በኋላ የሰማይና የምድር ምስጢር ተገለጸላቸው። በእግዚአብሔር ቅዱስ መንፈስ ተመልተው እግዚአብሔርን በማሕሌት በዜማ የሚያመሰግኑበትን ሰዓታት እመቤታችንን ቅድስት ድንግል ማርያም በጸሎት የምትመሰገንበትን አርጋኖን እና ሌሎች የምስጋና የጾለት ቅዱሳን መጽሐፍትን ደርሰዋል። አባታችን የዜማ መምህር ነበሩ። የቅዱስ ያሬድ ድጓ በዘመናት ከፍለው በየ በዓላቶቻቸው የሚዜም አዘጋጅተዋል። አባታችን ድጓን በደብረ ነጎድጓድ ሐይቅ ሰባት ዓመት አስተምረዋል። በተድባበ ማርያም እንዲሁ ሰባት ዓመት አስተምረዋል። በዜማ በኩል ከያሬድ በኋላ የተነሱ ዳግማዊ ያሬድ ሲባሉ በዘመኑ የነበሩ መናፍቃን በመከራከር በመከራከርና በመርታታቸው ኢትዮጵያዊ ቄርሎስ የሚል ስም ተሰጥቷቸዋል። አባ ጊዮርጊስ ይማሩበት በኋላም ያስተምሩበት ብዙ ደቀ መዛሙርትን ያወጡበት የነበረው ቦታ ደብረ እግዚአብሔር ይባላል። አባ ጊዮርጊስ አስተምረው ለንግስና ካበቋቸው መካከል አጼ ዘረ ያዕቆብ። ከንግስናቸውን በተጨማሪ በደረሳቸው ድርሰቶች እመቤታችንን ባላቸው ፍቅር በሳቸው ውስጥ የአባ ጊዮርጊስ ትምህርታቸው ጎልቶ ይታያል። አባታችን በደቡብ ወሎ ራሳቸው ፈልፍለው ያነጹት ቤተ መቅደስ አላቸው። በዚህ ዋሻ ውስጥ አስገራሚ የሚሆኑ የብርሃን መስኮቶች ያሉትና የአባ ጊዮርጊስ ድርሰት የደረሱባቸው ዋሻዎች፣ የክርስትና ቤትና፣ የቅዱሳን መካነ አጥም በአለት ከተፈለፈለው ውስጥ ይገኛል። ከአባታችን የድርሰት ስራዎችን መካከል በጥቂቱ አርጋኖ፣ ኖኅተ ብርሃን፣ ውዳሴ መስቀል እንዚራ ስብሐት፣ ህይወተ ማርያም፣ ውዳሴ ስብሐት፣ ውዳሴ ሐዋርያ፣ ፈካሬ ሃይማኖት፣ መጽሐፈ ምስጢር፣ ማዕዛ ቅዳሴ፣ መዝሙረ ድንግል ከብዙ በጥቂቱ የሚጠቀሱ ሲሆን ለህይወት ለህትመት ያልበቁ ብዙ ድርሰቶች አሏቸው። የአባታችን ታሪክ ከብዙ በጥቂቱ ይሄንን ይመስላል። ይበልጥ ደግሞ ገድላቸውን ገዝተን በየወሩ በሰባት ብንደርሰው በረከት እናገኛለን። ለአባ ጊዮርጊስ ዘጋስጫ፣ ለቅዱስ ይፍሬም፣ ለአባ ሕሬያቆስ፣ ለቅዱስ ያሬድ እውቀትን የገለጸች እመቤታችን ለእኛም ማስተዋሉን ትግለጽልን። አሜን ወሰባህተለ እግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይቆየን፣ አሜን። አኖሮኛ ልቸርነትህ ልክ የሌለው ደግነትህ፣ እንዳንተ አይነት የት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። አኖሮኛ ልቸረነትህ

ደግሞ ሲወድም ምርጫ ቢሆን ካንተ ወዲያ ማን ይኬዳል? አባቴ ፍቅር እኮ ጌታዬ፣ ፍቅር እኮ ዓለምን ያስንቃል።